ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ ደሞ ጠዋት ትንሽ ሰዓት ነበረኝ፣ ትላንትና ባየሁት ሌላ ደግሞ ያሳዘነኝ ነገር በነሩታና በነአብርሽ ነገር እስቲ ዛሬ ትንሽ ሀሳብ ልስጥ ብዬ ነው። ያው ባየነው ስናይ ሀሳብ መስጠት ጥሩ ነው። መቼስ አንዳንድ የምናያቸው ነገሮች ጭንቅላታችን ውስጥ ጥያቄዎች ይፈጥሩብናል። ሩታ አሁን ትላንት ያደረገችው ነገር ግራ የሚያጋባ ነገር ነው። አንዳንዴ እኔ ባለቤቴን ወደ ራሴ መመለስ የምችለው ወይ ነገሮችን ማስተካከል የምችለው እሱ የሰራውን ጥፋት እኔ በመድገም ነው? ወይ እንዴት አይነት የሕፃንነት አስተሳሰብ ነው? ወይ ማወቅ ነው አለማወቅ ነው? ወይ ፕራንክ ከሆነ ፕራንኩን እነዚህ ልጆች ቶሎ ቢቀጩት፣ ቶሎ ቢያሳጥሩት፣ በጣም የተንዛዛ ይረዘመ በየጊዜው ስትራቴጂ እየጨመሩ እንደገና ሰዎች እየጨመሩ እያሳደጉ እኔ ክሩን እያሰፉት ነው የሄዱት። ነገሮች በጠቅላላ ትልቅ ደረጃ እየደረሱ ነው ያለው። አብርሽ ያደረገውን ነገር መድገም ነው የፈለገችው። ያው እሷ እልህ ተገባብታ ነው የሚመስለኝ። ነገሮችን የምታስተካክልበት መንገድ በራሷ እይታ የወሰነችው ውሳኔ ይመስለኛል። ይሄ ደግሞ ጥፋት ነው የሚያስከትለው ብዬ ነው የማስበው። ምክንያቱም አዎ አብርሽ አጥፍታለ አጥፍቷል ሁለቱም አጥፍቷል። የሄዱበት መንገድ ትክክል አይደለም እኮ ያ እኔ አሁን ሰዎችን ስወቅስ ወይም ለመምከርም አስተያየት ለመስጠትም ስነሳ እንደየ ጥፋታቸውን ማየት ያለብን፣ አንደኛውን ብቻ ጥፋተኛ ማድረግ የለብንም ሁለቱም ላይ ጥፋት አለ። ከሁለት አንዳቸው መስከን አልቻሉ ከሁለት አንዳቸው ረገብ ማለት ቆም ብሎ የማደርገው ነገር ምንድን ነው ምንድን ነው ጥፋቴ ብለው ማየት አልፈለጉም ሁለቱ ሁለቱም በተከፈተው መንገድ መጓዝ ነው የፈለጉት ስለዚህ ብዙ ሰዎች በነሱ ላይ አስተያየት እየሰጡ ነው ያሉት አስተያየቱን እየሰሙ እንደውም እነሱ እኔ እንጃ እየቀጠሉበት ነው ያሉት ትናንት አሁን ብዙ ስህተቶች ሰርታለች እሱም ብዙ ስህተት መጀመሪያ ላይ ሰርቷል እንደውም ረገብ ማለት ጀምሯል አሁን ረጋ ብሎ ነበረ። እሷ ደግሞ ዙሩን እያከረረችው ነው የሄደችው። ትላንትና ወንድ ይዛ ቤት ድረስ መታለች። እንግዲህ ይሳቅ የሚባለው ልጅ ይዛ ቤት ድረስ መታለች። ያውም ደግሞ ያንን ያደረገችበት መንገድ እንደተናገረችው አብርሽ የሚመጣበትን ሰዓት ጠብቃ ወንድ ይዛ መምጣት እንዲህ ምን አይነት ድፍረት ነው? እንደዚህ አይነት ድፍረት በወንድም አያምርም በሴትም አያምርም። ይሄ ትክክለኛ ነገር ከሆነ ይሄ እኮ የሚያጋድል ትልቅ ደረጃ የሚያዳርስ ነገር ነው። እንዴት አብረው አንድ ባልና ሚስቶች እንግዲህ እነሱ ቀለበት አድርገው አብረው መኖር ጀምረዋል። እንግዲህ ባልና ሚስቶች ናቸው ማለት ነው። የምንችለው ይሄንን ነገር እንዴት እኔ ባሌ የምኖርበት ቤት ውስጥ ሌላ ወንድ ይዤ እመጣለሁ? ተጣልተናል ብዬ በትንሽ ነገር የምትሰሩት ድራማ ከሆነ ለህዝቡ አሳውቁ። በጣም ብዙ ሰዎች በእናንተ ምክንያት ግራ እየተገቡ ነው፣ እየተከፋፈሉ ነው። አስተያየት የሚሰጡ ሰዎች ወደ አንዱ ጎን፣ ግማሹ ወደዛኛው ይሁን። ይህ ብልግና ነው። ሩታ ያደረገችው ነገር እኔ ትክክል ነው ብዬ አላስብም። እሱ በሄደበት መንገድ ሄዳ ልቆ እሱ አድርጓል እኔ ምን አይነት ያንን ሲያደርግ ምን አይነት ስሜት እንደተሰማኝ ይወቅ ብላ የምትሄድበት መንገድ በአጠቃላይ ስህተት ነው። እኔ ትክክል ነው ብዬ አላስብም። እሱን ልትመልሰው ከፈለገች ይሄ መንገድ አያዋጣትም። ምክንያቱም ነገሩን እያከረረ ይበልጥ ቂም እያያዘ እሱ እንዲሄድ ነው የምታደርገው፣ ወደ ሌላ ጉዳይ እሱም ደግሞ አድርጎታል። ዛሬ የተፖሰተውን አይቻለሁ፣ ስራ ቦታ ሆኜ ቢሆን የተፖሰተውን ፖስት አይቻለሁም። ያው ከፍቅር ጋር ፖስት አድርገዋል ማታ አይጠብቁም ብለው ይኸው እንደውም አንቺ ጭራሽ ትመለሻለሽ ብዬ ስጠብቀሽ ጭራሽ ዙሩን እያከረርሽው ሄድሽው ልትመለሽ አልቻልሽም በየቀኑ የምታሳይን ነገር የተለያየ ነው ብሎ እሱም መንገዱን ቀጥሏል እሷም ደግሞ እንግዲህ እውነት ይሁን ውሸት ይሁን አናቅም እንግዲህ ከሶስት ቀን በኋላ የምናየው ነገር ነው አራት ቀን ነው የቀረነው። እኔና ያው ልጁ ወደ ውጭ ልንሄድ ነው። እንዲሁም ሽሮ በርበሬ ምናምን እያዘጋጀች ነው አላዘጋጀም እየተባባሉ ትላንት ሲነጋገሩ ሶፋ ላይ ቁጭ ብለው በስነ ስርዓት ተዝናንተው ነው የሚያወሩት። እንግዲህ አብራ ፍቺዋን ካልፈጸመችው ከባሏ ቤት አብራ ቁጭ ብላ ተዝናንተው እያወሩ ነው። እንግዲህ የደረሰው እንደውም ከሷ እሱ የሚመጣው ሰው ተሳቋል፣ ይሳቅ የሚባለው ልጅ ተሳቋል። እሷ እንደውም ምንም አልመሰላትም ዘና ብላ ምክንያቱም ምንድነው አላማዋ፣ አብርሽን ማናደድ፣ አብርሽን መበቀል። በቀል ስትበቀል እኮ ሌላ ነገርም ከበስተኋላው ማሰብ ያስፈልጋል። ምንድን ነው የሚመጣው? በቀል ሁሉ አሁን የእውነት ነገር ቢሆን በቀል ሁሉ የእግዚአብሔር ነው ነው የሚለው መጽሐፍ ቅዱስ። እኛ አደለንም መበቀል የምንችለው። አጥፍቷል፣ አጥፍቷል። ላጠፋው ጥፋት እሷም ወደ ጥፋት ውስጥ እየገባች አደለም። ያንን ሰው ከጥፋት መመለስ የምትችለው በእሱ በተቃራኒ ማድረግ ነው ባሏን ለመመለስ ትክክለኛ የምትወደው ከሆነ የምታፈቅረ ከሆነ አብርሽን አብርሽን ለመመለስ የምትሄድበት መንገድ ትክክል አይደለም። ነካ በቀደም ዕለት ጽጌ ልታስታርቃቸው ስትመጣ ያው ከቤት እንደምትወጣ አስመስለ እስ እንፈትናት ባለችው ሰዓት እኔ ከአንተ ጋር ያልጨረስኩት ነገር አለ ያለችው ነካ፣ ይችን ድራማ ለማድረግ ነው። ሁሉን አድርጋ አድርጋ አድርጋ ይችን ነገር እሱ፣ ምክንያቱም አንድ ቀን ፍቅርን ይዟት እዚ ቤት ውስጥ መጥቶ ነበር። ትክክል ነው ማለት አይደለም፣ ልፈርድ አይደለም። ግን ከሁለት አንዱ ለምን ሰከን አይሉም ነው። እኔ እንዲመለስ አንድነታቸው እንዲመለስ ድሮ የነበረው ያው የሚያስቀና ፍቅራቸው እንዲመጣ ለወንድሞቻቸው፣ ለእህቶቻቸው ምሳሌ መሆን ስላለባቸው ለታናንሾቻቸው፣ ለእኛም ደግሞ ለኦዲየንስ ስለሚመለከታቸው ደስ እንዲለን እንዲመለሱ ነው እንጂ አብርሻ፣ አሁንም እዚህ ላይ የምታዳምጡኝ ሰዎች አብርሻ ላጠፋም፣ እሷ ነች ጥፋተኛ፣ ሁለቱም እልህ ተገባብተዋል። ግን በአሁኑ ሰዓት እሱ ሰከን ለማለት እየሞከረ ነው ያለው። ያው እሱ የሄደበትን መንገድ ትክክል አደለም ግን አንድ ሴት ልጅ ደግሞ ወንድና ሴትን እንጃ ሴት ልጅ በእንደዚህ መልኩ መገለጥ አለባት ወይ ጭራሽ ብላ ብላ እሱ አድርጓል ብላ ወንዱን ይዛ መምጣት አውቃለሁ በመሀላቸው ምንም አይነት ግንኙነት የለም ይገባናል ከሚያሳዩን ነገር እነሱ ከሚናገሩት ነገር እሱን መበቀልና እሱን ማናደድና ስሜቷን ማሳየት ነው የፈለገችው ይህንን ስሜት አሳይታው እንግዲህ ያብርሽልባላቅ አሁን ሌላ አሉ ወንዶች ሁሉም አንድ አይደሉም ወንዶች ተፈጥሯቸው አንድ አደለም። እንኳን እንደዚ አሳይታችኋቸው አንዳንድ ወንዶች በቃላት እንኳን በቃ እንዲ ስላረክን የሚጃለው በቃላት ብትነግሯቸው ራሱ ወዲያው ነው የሚቀየሩት። እኔ ስለማቅ ነው በተለያየ ጓደኞቼ የተፈጸመ ታሪክም የሰማሁትም ታሪክ ስለማቅ ነው። አይደለም እንደዚህ ዛ ቤት ድረስ መታ ጠገቧ ተቀምጦ እሱ አይን ላይ አይን በአይኑ ያየው ነገር አይደለም ኢቨን በስንክ እንኳን በቃ እኔ እንዲያደርጋለሁ ብትለው ያወንድ ወንድ እውነት ነው የሚመስለው። በቃ እንደዚህን አይነት ወንዶች አሉ፣ እንደዚህ አይነት ሴቶች አሉ። የሁላችንም ተፈጥሮ አንድ አይነት አይደለም፣ አመለካከታችን እኔ ሩታ የአብርሽን መንገድ ባትከተልና ኑሮዋን ወደሚቀጥ ወደ ጥሩ ነገር ብታመጣው ጥሩ ነው ብያለሁ። ምክንያቱም እሱ ካደረገው ነገር ትንሽ እየተቆጠበ መጥቷል። ፍቅርም ሄዳ ነበረ። አሁን ግን ትላንትና ባየው ነገር ወደ ቀድሞ ሁኔታው ተመልሷል። ዛሬ ፖስተው እንግዲህ ከፍቅር ጋር አብረው ፖስተዋል። ማታ ነው የሚያሳዩን፣ ምን አይነት ነገር እንደሚያሳዩን አላቅም። እንግዲህ በትዳር መካከልም በእጮኝነት መካከልም ፍቅረኛሞችም ሆነን ይህን ነገር ማድረግ እንደሌለብን ከነሱ መማር ነው ያለብን አብዛኞቻችን። ምክንያቱም ሁለቱም የሚሄዱበት መንገድ ትክክል አይደለም። ትዳርን ለማትረፍ ሳይሆን ትዳርን ጭራሽ አደጋ ላይ ለመጣል የሚሄዱ ሰዎች ናቸው። የታላላቆቻቸውን እህቶቻቸውን ምክር መስማት አልፈለጉም። ብዙ ስለ እነሱ አስተያየት የሚሰጡ ሰዎች አሉ። ባለትዳር የሆኑ ሰዎች ሁሉ የእነሱንም አስተያየት መስማት አልፈለጉም። ብዙ ዩቱበሮች አስተያየት እየሰጧቸው ነው። ይሰማሉ ግን እኮ ያንን ተግባራዊ ማድረግ አልፈለጉም። ያው ትዳራቸውን ወደ ማፍረስ እየሄዱ ነው። እስኪ ደግሞ እንግዲህ አሁን እናያታለን። እንግዲህ አሁን ከአራት ቀን በኋላ የሆነስ በቀደም ሰፕራይዝ አለን ብለው ከይሳ ጋር መጥተው ነበረ አሁን ደግሞ ትላንትና፣ ያው ከአራት ቀን በኋላ እንሳፈራለን ብለዋል። ይሳፈራሉ ወይስ አብርሃም እና ሩታ ወደ ቀድሞ ቦታቸው ይመለሳሉ? ይታረቃሉ። አብርሃም ዛሬ ያው እልህ ይዞት ወደ ሌላ ነገር ሄዷል። ይሄ ትዳር ተመልሶ ይመጣል፣ ይታረቃሉ። ምክንያቱም ጓደኞቻቸው ወንድም ቢሆን እህት ቢሆን ሰልችቷቸው ትውት አድርገውታል ይሄንን ነገር አሁን በመሀላቸው መጀመሪያ አካባቢ እየበጠበጡ ያሉት ልጆችም እናስታርቃለን ብለው ሊያስታርቋቸው አልቻሉ። ማንኛውም ትዳርና ፍቅር ደግሞ ያውም በአሁኑ ጊዜ በአሁኑ ጊዜ ስንት መሀል የሚገባ ሰው ባለበት ጊዜ ስንት ተንኮል ተንኮለኞች ሰዎች ባሉበት ሰዓት እንደዚህን አይነት ነገር ወደ ቦታው መመለስ ከባድ ነው ብዬ ነው የማስበው። ሩታ የሄደችበት መንገድ ትክክል አይደለም አብርሽም በፊት የሄደበት መንገድ ትክክል አይደለም። አሁንም ግን አብርሽ ተስፋ በመቁረጥ እንደገና ተመልሶ ወደ ፍቅር ሄዷል። አንድ ውሳኔ አሳዩን። እንግዲህ ህይወታችሁ በምን መስመር ልትመሩት እንደፈለጋችሁና ወይ ተጣልታችሁ ይለይላችሁ፣ ወይ ተታርቃችሁ ይለይላችሁ። ይህንን ብታሳዩን እኛ ለተጨነቅ ነው እና ሁልጊዜ ለምናያችሁና ግራ ለገባን ሰዎች ብታስታውቁን ጥሩ ነው ብዬ አስባለሁኝ። ዛሬ ማታ እንግዲህ ደግሞ እንጠብቃችኋለን ሰላሙኑ